ሰላም ሰላም፣ ውድ የሰሚ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ዳዊት በእግዚአብሔር ፊት ባለሟልነትን አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ፣ ሰለሞን ግን ቤትን ሰራለት። ነገር ግን ልዑል የሰው ልጅ በሠራው ቤት የሚኖር አይደለም ነቢይ እንዲህ ብሏልና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ምን አይነት ቤት ትሰራልኛላችሁ? የማርፍበት ቤትስ ምን አይነት ቦታ ነው? ይህን ሁሉ እጆቼ የሰሩት አይደለምን? ኢሳይያስ 66 ከቁጥር 1። እንዲሁም ደግሞ የሐዋርያት ስራ ምዕራፍ 7 ከቁጥር 46 ላይ ዓለሙንና በእርሱም ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እንግዲህ እኛ የእግዚአብሔር ዘመዶች ከሆነ ከሆን ሰው እውቀትና ብልሃት በተቀረጸ በድንጋይና በብር በወርቅም አምላክነቱን ልንመስለው አይገባም። የሐዋርያት ሥራ ምዕራፍ 17 ከቁጥር 24 እስከ 29። እንግዲህ ተቃዋሚ የሆኑ ሰዎች ይህንና የመሰለውን በጥቅስ በመጥቀስ የራሳቸውን ሐሳብ መላመት ያቀርባሉ። እሱም ቤተክርስቲያንን ለመስራት የሚፈሰውን ገንዘብ ለምንድ ነው ለድሆች ማንሰጠው የሚል ሐሳቦችን ያነሳሉ። ይህን ጥያቄ ብዙዎች የሚያሳስብና በእምነት ውስጥ ትልቅ ቦታ የሚሰጠው ነው። የቤተ ክርስቲያን ግንባታና ለድሆች መርዳት ሁለቱም በመጽሐፍ ቅዱስ ውስጥ ትልቅ ቦታ ያላቸው መልካም ተግባራት ናቸው። ከዚህ በታች ይህንን ርዕስ ከመጽሐፍ ቅዱስና ከቤተ ክርስቲያን ትምህርት አንፃር የሚመረመር ስለሆነ በዛ እይታ እንመለከታለን። ውድ ተመልካቾቻችን እንግዲህ በዛሬው ዕለት ለቤተ ክርስቲያን የሚሰጡትን ገንዘቦች ለምንድን ነው የማንመጸውትበት የሚል ጥያቄዎች ብዙ ጊዜ እነሳሉና በዚህ ዙሪያ ላይ እንወያያለን። አንደኛው ጥያቄ ጥያቄው መነሻና ጥልቅ ትርጉም ያስፈልጓልና የጥያቄው መነሻ ቤተ ክርስቲያን ለመስራት የሚፈሳውን ገንዘብ ለምንድን ነው ለድሆች የማንሰጠው የሚውል ሲሆን፣ ይህ ጥያቄ የመጣው ከጌታችን ኢየሱስ ክርስቶስ መስዋዕት እና ከሐዋርያት የፍቅር ህይወት የመነጨ ነው። ወንጌሉ ሁለቱንም ለእግዚአብሔር ክብር መስጠትና ሰውን በፍቅር መርዳት በእኩል ደረጃ ያስታም ያስተምረናል በቅዱሳት መጻሕፍት ውስጥ ሁለቱም ተግባራት የእምነት መገለጫዎች እንደሆኑ ተገልጿል። የመጽሐፍ ቅዱስ እይታን ስንመለከት ሁለቱ ተግባራት አስፈላጊ ናቸው ይለናል። መጽሐፍ ቅዱስ የቤተ ክርስቲያንን ህንጻ አስፈላጊነትና ለድሆች መርዳት በተመለከተ ሚዛናዊ አመለካከት ይሰጣል። ለቤተ ክርስቲያን ትኩረት መስጠን ሲያስረዳ ቤተክርስቲያን ለምዕመናን የመሰብሰቢያ የመማሪያና የሃይማኖት ምስጥራት የሚፈጸምበት የጸሎት ቤት ነው ይለናል። የብሉይ ኪዳን ምሳሌን ስንመለከት በዚህ ዙሪያ በብሉይ ኪዳን የእግዚአብሔር ክብር ለማሳየት ድንኳን ኦሪት ዘጸአት ምዕራፍ ምዕራፍ 25 ቁጥር 40 ላይ እንደምንመለከተው እንዲሁም ደግሞ በኋላም ቤተ መቅደስ አንደኛ ነገሥት ምዕራፍ 6 ላይ ተገንብተዋል። ለነዚህ ግንባታዎች ከፍተኛ ወጪ ይፈስ የነበረ ሲሆን እግዚአብሔር ራሱ በግንባታው ንድፍ ላይ መመሪያ ሰጥቷል። ይህም ለእግዚአብሔር የሚሰጠው ነገር ሁሉ ከሁሉ የተሻለ መሆን እንዳለበት ያሳያል። ንጉሥ ዳዊት ቤተ መቅደስን ለመገንባት ያለውን ፍላጎት በሁለተኛ ሳሙኤል ቁጥር ምዕራፍ 7 ቁጥር 1 እስከ 3 ላይ ተገልጾታል። በአዲስ ኪዳን ትርጓሜ ስንመለከት ጌታችን ኢየሱስ ክርስቶስ በቃልም በተግባርም የቤተ መቅደሱን ክብር አክብሯል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 2 ቁጥር 26 ላይ እንደምንመለከተው ሐዋርያትም መጀመሪያ ወደ ምኩራብ በመሄድ ይጸልዩ ነበር። ክርስትና እየተስፋፋ ሲሄድም የራሳቸውን የጸሎት ቦታ ማዘጋጀት ጀመሩ። ሐዋርያት ሥራ ምዕራፍ 2 46 ላይ ቤተ ክርስቲያን ክርስቲያኖች ስጋ ወደሙን የሚቀበሉበትና ከእግዚአብሔር ጋር የሚገናኙበት ቅዱስ ቦታ እንደሆነች ተረጋግጧል። በኢሳያስ በኢሳይያስ ምዕራፍ 56 7 ላይ፣ ማርቆስ ምዕራፍ 11 ቁጥር 17 ላይ እንደምንመለከተው በዚህ ዙሪያ የሊቃውንት አስተምሮንም ስንመለከት ቤተ ክርስቲያን የክርስቶስ አካል ማህበረ ምዕመናን እና የእግዚአብሔር ማደሪያ ወይም ደግሞ ህንፃ ናት። ለህንፃው የሚሰጠው ክብር የሚፈጸመውን የሃይማኖት ሚስጥራትና የአምልኮ አምልኮ የሚያንጸባርቅ ነው። በሌ ሁለተኛ የምንመለከተው ለድሆች መርዳት በመጽሐፍ ቅዱስ ያለውን እይታ ነው። ለድሆች ለችግረኞች፣ ለወገኖች መርዳት የክርስትና ህይወት ዋና አካል የጌታችንን ትእዛዝ ስንመለከት ኢየሱስ ክርስቶስ ድሆች የመርዳትን አስፈላጊነት በግልጽ አስተምሯል። ማስረጃንም ለዚህ ማስረጃው ማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ መመልከት ይችላል። በመጨረሻው ፍርድ ላይ የሚጠየቀው ጥያቄ ለድሆች፣ ለታራሚዎች ለታመሙና ለተራቡ የተደረገውን ተግባር መሆኑን ገልጿል። እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለእኔ አያደረጋችሁት ብሎ ይናገራል። ሌላኛው ማስረጃ ሀብቱን ለድሆች እንዲሰጥ የጠየቀው ባለጠጋው ወጣት ታሪክንም በማቴዎስ ወንጌል ምዕራፍ 9 ቁጥር 1 ላይ መመልከት እንችላለን። ባያዋ በሐዋርያ ስራ ላይም ስንመለከት የመጀመሪያዋ ቤተክርስቲያን ንብረቷን ሁሉ በመሸጥ ለድሆች ታካፍል ነበር። የሐዋርያ ስራ ምዕራፍ 4 ቁጥር 34 እስከ 35 ስንመለከት፣ ይህ ደግሞ ቤተክርስቲያን ስርዓትና አስተዳደር የሚመራ ነበር። ይህም ደግሞ በቤተ ክርስቲያን ስርዓትና አስተዳደር የሚመራ ነበር። ሰባት ዲያቆናት የተሾሙት ጠረጴዛን እንዲያገለግሉ ማለትም ማህበራዊ አገልግሎትን ለድሆች መበለቶች፣ ምግብ ማካፈል እንዲያከናውኑ ነበር። የሐዋርያት ሥራ ምዕራፍ 6 ላይ የቅዱስ ጳውሎስንም ትምህርት ስንመለከት ፍቅር ከሁሉ በላይ መሆኑን አስረድቷል። በአንደኛ ቆሮንቶስ ምዕራፍ 13 ላይ ማለት ነው። ስለዚህ የመልሱ ዋና ነጥብ ስንመለከት በዚህ ቅድሚያ የምትሰጠው የትኛው ነው የሚለውን ጥያቄ ያነሳል። ቤተ ክርስቲያን መገንባትና ድሆችን መርዳት ሁለቱ ተነጣጣይ የሆኑ የክርስቲያን ተልእኮች አይደሉም። ይልቁንም የአንድ እምነት ሁለት ገጽታዎች ናቸው እንጂ። የማርያምና የማርታን አብነት እንደ አብነት አስተን ብንመለከት በሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 42 ላይ ብንመለከት ማርታ በስጋ አገልግሎት ማለትም ድሆችን በመርዳትና ምግብን በማዘጋጀት ተጠምዳ ነበረ። ማርያም ደግሞ በእግዚአብሔር ቃል በመንፈሳዊ አገልግሎት ላይ ተጥዳ ነበረ። ጌታችንም ኢየሱስ ማርያም መልካም እድልን መረጠች ብሎ በመናገር የመንፈሳዊ አገልግሎት የእምነት መሰረትን ቅድሚያ ሰጥቷል። ቤተክርስቲያን የመገንባት ዋነኛ ዓላማም ይህንን የማይጠፋ የእግዚአብሔርን ቃል መስጠት ነው። ሁለተኛ የቤተክርስቲያን ዓላማ መንፈሳዊ ድህነትን መርዳት ነው። ቤተ ክርስቲያን የምትሰራው ምዕመናን ስጋዊ ረሃብን ከሚያረካው በላይ የሆነውን የዘላለም ህይወት ምግብ ስጋው ደሙን የሚቀበሉበት ቦታ ነው። ይህ መንፈሳዊ አገልግሎት ከስጋዊ ከስጋዊው ቀድሞ የሚመጣ ነው ማለት ነው። ሕንፃው የክርስትና መሰረት የሆነው የአምልኮ ስርዓት ማምለክ ነው። ያለ አምልኮ ስርዓት እምነቱ ደካማ ይሆናል። እምነቱ ደካማ ከሆነ ለድሆች የሚሰጠው ስጋዊ እርዳታ ይደርቃል። መንፈሳዊ ህይወት የሚያጠናክረው ቤተ ክርስቲያን ሲኖር ፍሬውም ለድሆች መርዳት የበዛ ይሆናል በመንፈሳዊ ህይወት የሚያጠናክረው ቤተ ክርስቲያን ሲኖር ፍሬውም ለድሆች መርዳት የበዛ ይሆናል ማለት ሁለተኛው የይሁዳን ጥያቄ በዮሐንስ ወንጌል ምዕራፍ 12 ቁጥር 4 እስከ 8 ስንመለከት ይሁዳ ኢየሱስ በቅባት ውድ ሽቱ የተቀባበትን ጊዜ ጠይቆ ነበር። ይህ ሽቱ በ300 ዲናር ተሽቶ ለድሆች ለምን አልተሰጠም ብሎ ጥያቄ አንስቶ ነበር። ቅዱስ ዮሐንስ ግን ይሁዳ ለድሆች አስቦ እንዳልሆነ ይልቁንም ሌባ ስለሆነ እንደሆነ ገልጿል። የጌታችን መልስ ድሆች ሁልጊዜ ከእናንተ ጋር ናቸው እኔ ግን ሁልጊዜ ከእናንተ ጋር አይደለውም ሲሆን ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ተናግሯል። ለድሆች መርዳት በየዕለቱ የሚደረግ ተግባር ሲሆን ለእግዚአብሔር ለአምልኮ የሚደረገው ውድ መስዋዕትነት ግን የተለየ ክብር አለው። ገንዘቡ ለድሆች ቢሰጥ ኖሮ የሚፈጸመው አምልኮ ይጎድ ነበረ። ቤተ ክርስቲያን ስትገባ ለዘላለም የሚኖር የእግዚአብሔርን ክብር ቦታ ይዘጋጃል። ስለዚህ ትክክለኛ የክርስትና ሕይወት ሁለቱንም የሚያስተናግድ ነው። ቤተ ክርስቲያን የሕይወት ምንጭ የሆነ የአምልኮ የሚፈጸምበትና መንፈሳዊ ምግብ የሚገኝበት ቦታ ሲሆን፣ የድሆች መርዳት ደግሞ ከቤተ ክርስቲያን የምንማረው ፍቅር ተግባራዊ መገለጫ ነው። ቤተ ክርስቲያን ህንጻ ስትገነባ ይህ ያምልኮ ሥራ ተጠናክሮ ዘለቄታ ባለው መልኩ እንዲቀጥል ያደርጋል። ይህ መሰረት ሲኖር ደግሞ በውስጧ የሚሰበሰበው ማህበረሰብ የሚያምን ድሆችን መርዳት በስፋትና በተደራጀ መልኩ እንዲፈጸም ይገፋፈዋል። ቤተ ክርስቲያን የሰበሰበችውን ገንዘብ ለሁለቱም ተግባራት በአግባቡ ማዋል ይገባታል፣ ለእግዚአብሔር ክብርና ለወገን ፍቅር። ውድ ተከታታዮቻችን፣ በዚህ ዙሪያ ላይ በሚከተለው በሌላ ማብራሪያ ይዛን እንመጣለን። በዛሬው ፕሮግራማችን ላይክ ሼር በማድረግ የሰኒ ዘሜካሊቱ ቤተሰቦች፣ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።